እና ሰሞኑን ዛሬን ጨምሮ ይህንን የመሰለ ፎቶ በቲክቶክ እየተዘዋወረ ነው። እና ኮሜንት ሳይ ተገናኙ ወይ፣ በጣም ደስ ይላል፣ ቦታው ሲያምር ምናምን የሚሉ ብዙ ሰዎች አሉ። ና ምላች ፈልጌ ነው ይሄ አፕ ነው፣ ይሄ ተቀነባብሮ ነው ማለት ነው። ሲቀነባበር ደግሞ በጣም በሚገርም ሁኔታ ጭራሽ አንድ ጋ እያሉ ነው እንጂ ኤዲት የተደረገ የተቀነባበረ በፍጹም አይመስልም። የፈለጋችሁትን ፎቶ ታስገባላችሁ ማለት ባርግራውንድ ማለት ነው። እንደገና ደግሞ ከፈለጋችሁ በለበሳችሁት ልብስ በፈለጋች እናንተ የሚጠበቅባቸው ማዘዝ ብቻ ነው። ለምሳሌ እቤት ውስጥ ሶፋ ላይ ቁጭ ብለን ላክልኝ ካላችሁት ሶፋ ላይ ቁጭ ብላችሁ በእጃችን አበባ ሲሰጠው ብላችሁ ስጽፉለት አበባ እየሰጣችሁ ወይ እየተቀበላችሁ ያመጣላቸዋል ማለት ነው። እና እናንተ የምትፈልጉትን ነገር መጻፍ ብቻ ነው የሚያስፈልጋቸው። በአማርኛም በእንግሊዝኛም ይሰራል። በእንግሊዝኛ ሲሆን ቶሎ ነው ምላሽ የሚሰጣቸው። በአማርኛ ሲሆን ግን ትንሽ ዘግቶ ምልሽም ይሰጣቸዋል ማለት ነው። እና አፑን ደግሞ እንዴት እንደምትጠቀሙ ላሳያችሁ ማለት ነው። ፕላይ ስቶሪ ላይ ታገኙታላችሁ። እንግዲህን እንደምታዩት አፑ ይሄ ነው። ጂሜን የሚለው ማለት ነው። ይሄ ዚጋ መጨረሻ ላይ ያለው ይሄንን ታወርዱታላችሁ። ይሄን ደግሞ ፕላይ ስቶሪ ምናምን ታገኙታላችሁ ማለት ነው። ፕላይ ስቶሪ ካገኛችሁት ካወረዳችሁት በኋላ ትከፍቱታላችሁ ከዛ አፑን ስትከፍቱት እንደዚህ ይመጣላችኋል እና ሁለት ሶስት ወይም ቤተሰብን ከሆነ ማቀነባበር የምትፈልጉት እዚጋ የተላጠውን ሙዝ ትነካላችሁ ማለት ነው። ልክ እንደዚህ ስትነኩት እታች እዚ ጋ መጨረሻ ላይ መጀመሪያ ላይ የፕላስ ምልክት አለ። ፕላሷን ትነካላችሁ። ፕላሷን ስትነኩ እታች ካሜራ አለ፣ ጋላሪ አለ። ካሜራውን እዚሁ በዚሁ ፎቶ ማንሳት ከፈለጋችሁ ነው። እኔ ግን ከጋላሪ ስለሆነ የምወስደው እዚ ጋ ሁለተኛው ላይ ጋላሪ የሚለውን እሱን እነካለው ማለት ነው። ከዛ እዚህ ጋር እንደምታዩት ወደ ጋላሪ ወስዶኛል። እዚህ ጋር የቦቼን ና እዚህ ጋር ደግሞ የግምጃይን ፎቶ አቀናባብሬ ያሳያቸዋሉ ማለት ነው። ከዛ ሁለቱን ቴክ ታረጋላቸው ሁለቱን እንደዚህ ካረጋቸው በኋላ ደን ትሉታላቸው እዚህ ጋር ከዛ በዚህ መልኩ ያመጣቸዋል እዚህ ጋር ትጽፉለታላችሁ ከፎቶቸው ስር ሰርች ማረጊያ ቦታ አለች እዚህ ጋር ማለት ነው እና እንዳልኳችሁ በእንግሊዝኛ ስጽፉ ቶሎ ያመጣላቸዋል። አማርኛ ግን ትንሽ ስለሚቆይ በእንግሊዝኛ ትጽፉለታላቸው። ይሄንን እንደግማቸው እዚህ ጋር ሙዚ ያለበት ጋ ያለው ጽሑፍ የለም ክሬት ኢሜጅ የሚለውን ደግማችሁ ትጽፋላችሁ ማለት ነው። ስለዚህ ክሬት ኢሜጅ ካላችሁ በኋላ ሚ ኤንድ ብራዘር ልበለው ዝም ብዬ ከዛ በአማርኛ ስጨምርለት ደግሞ ቤት ውስጥ አሁን እነሱ የተነሱበት ሁለቱም የአረንጓዴ ቦታ ነው። እኔ ግን ቤት ውስጥ ልበለው ማለት ነው። ቤት ውስጥ ወይም አበባ እየሰጠኝ ልበለው። ኦኬ ቤት ውስጥ በሚለው ልስራላችሁ። መጀመሪያ ቤት ውስጥ ይኸው እንደዚህ አድርጋችሁ ከዛ እዚህ ጋር እቺን ቀስቷን ተናኳታላችሁ። እዚህ ጋር ያለችኋል ማለት ነው። እቺን ማለት ነው። እዚህ ጋር ስታደርጉት እንደዚህ እሄድና ማለት ነው ያቀነባብሮ በአንድ ውስጥ ቤት ውስጥ አመጣላችኋል ማለት ነው እንግዲህ አያችሁት አይቱ እንግዲህ በእንደዚህ አንድ ጋር አድርጎ ቤት ውስጥ አምጥቷቸዋል ማለት ነው። እንደምታዩት ሁለቱንም አድርጎ አምጥቷቸዋል። ከዛ እዚህ ጋር ይሄን ከፈልጋችሁ ስክሪን ሾት አርጋችሁ ከፈልጋችሁ ሴቭ አርጋችሁ መውሰድ ትችላላችሁ። እና እንደምታዩት አንድ ቤት ውስጥ ናቸው ያሉት። ይሄንን አይቱ ማንም ሰው ቅንብር ነው ብሎ አይልም። በጣም ገራሚ የሆነ ነገር ነው። ይሄን ደግሞ ለዩቲዩበሮች የሆናችሁ ባነር ለመስራት ምናምን በጣም ገራሚ አፕ ነው ማለት ነው። ሁላችሁም ሊኖራቸው የሚገባ ነው። በጣም ነው ደስ የሚለው። ፋሚላችሁን የፈለጋችሁትን ሰው እንደዚህ እያደረጋቸው ማቀነባበር ትችላላችሁ ማለት ነው። እና ወደ እውነታው ስመጣ ቦቼ እና ግምጃዬ አልተገናኙም። በዚህ አፕ ነው እያቀነባበሩ እየሸወዷችሁ ያለው ማለት ነው። ሁላችሁም አውርዳችሁ ተጠቀሙበት። ከፈለጋችሁት ጋር ብቻ እናንተ መጻፍ ነው ይሄ ክሬት ኢሜጅ የሚለውን ከጻፋችሁ በኋላ ውጭ ላይ ሳር በዛበት ቦታ፣ ፏፏቴ ቦታ፣ ገጠር ቤት ወይም የሆነ አገር ላይ ውሰደኝ ብቻ በአማርኛ ጻፉለት የፈለጋችሁትን ማለት ነው። ግን ክሬት የምትለዋል መጀመሪያ ስጽፏት በጣም ስለሚፈጥንላችሁ ክሬት ሜጅ ከጻፋችሁ በኋላ እኔና ቤተሰቤን እንደዚህ ያደርግልኝ፣ እኔና ቤተሰቤን እዚህ ቦታ ውስደህ ልብስ ቀይረህ ራሱ ሐበሻ ቀሚስ አልብሰህ ላክልኝ ካላችሁት ራሱ ደስ የሚል የአበሻ ቀሚስ አልብሶ ይልከላቸዋል ማለት ነው። እና በጣም አሪፍ ነው። ድጋሜ ግምጃይም ብቻ አበሻ ቀሚስ አልብሼ ላሳያችሁ ማለት ነው። ተመልሳችሁ እዚህ ጋር የሙዙ ልጣጭ ነክታችሁ ፎቶ ትመርጣላችሁ። ከዛ እንደ ቅድሙ ነው። በቃ ፕላሷን ነግታችሁ እዚህ ጋር ጋላሪ ትገባላችሁ። ከዛ አሁንም ሁለቱን ልምረጣቸው ድጋሜ ማለት ነው እና ደን ካልኩኝ በኋላ እዚህ ጋር መጻፊያው ጋር ክሬት ኢሜጅ ሚ ኤንድ ሚንድ ብራዘር ካላችሁ በኋላ ሀበሻ በሀበሻ ቀሚስ ብላችሁ ትጽፋላችሁ። በሀበሻ ቀሚስ ብዬዋለሁ። ከዛ ሴንድ ትላላችሁ እንግዲህ በሀበሻ ቀሚስ አልብሶ ያመጣልናል ማለት ነው እና በጣም ገራሚ አፕ ነው። በነገራችን ላይ ሁላችሁም ተጠቀሙበት። እንዳልኳችሁ የዩቲዩበር ከሆናችሁ ባነር ለመስራት በጣም ገራሚ አፕ ነው። ይጠቅማቸዋል ማለት ነው። አያቸዋ ዋው ዋው! እዩት ምን አይነት ሀበሻ ቀሚስ እንዳለበሳቸው ማለት ነውና በጣም ገራሚ አፕ ነው። ሁላችሁም ተጠቀሙበት። ስለነበረን ቆይታ አመሰግናለሁ። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። ቻው፣ ደህና ነው።